እንጋባለን ሁላስቲ አገባዋለሁ ያልሽ ነበር። ስለዚህ መጀመሪያ መጠው ከኋላ መጠው ያው ዙሮ የመጀመሪያው ቦታዬን ነው ምዛው ማለት ነው ቀረውም። ስለዚህ ምንድን ነው አልመጣባችሁ፣ ተጋቡ፣ ግን ስሜን አታንሱ። ምን አስፈራሽ? ምን ነው የበጫበጫ ለወንድ ብዬ እንዲዜነት ሴርን የሚያክል ነገር ለወንድ ብዬ አላረግም። ደምዶ ማረግ እሱ የልጆች አባት ነው። በቃ ከዛ ውጭ ግን እሱ ለእኔ እንዲመጣ ሰላም ደስራችሁ፣ በያላችሁበት ሰላማችሁ በስት ብስት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አብራችሁ ይቆዩ ማለት ነው። ወደ ቪዲዮ እንሄዳለን ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። አይ እኔ ምን አኖር ብንጀምር እንደ ይመስለኝ ከሆነ ሱመያ መታ ስንተኛ አብረን አልጋ ላይ ከአልጋ ላይ እግሬን ይዛ ጎትታ ታወርደኛለች። አትወኝም ለምን ዛሬ መጣች ነገ መጣች እያልኩኝ እየተሳቀኩኝ አብሬ ክኖራለሁ ነው የምትለው አይደለ? አዎ እንደዚያ ነው። ሌላስ አሁን እሺ፣ አንቺ ታዲያ አንቺ እኮ ከወደድሽኝ፣ እሷ ምን አገባት እንግዲህ ማለት ነው። ወደ ዋናው ጉዳይ ሳልጋ አይሆንም ማለት ነው ብላ ካሰበች ደግሞ ደሞ ማግባት ትችላለች። ይሄ መንዘ ዝባዝንኬ ምናምን አያስፈልገውም እና በተረፈ እኔ አልጋ ላይም ሁኑ፣ ሰማይም ላይ ሁኑ፣ የትም ሁኑ አልመጣም። እኔ ሮዛ አንቺ ብታገቢው እኔ አልነካሽም። አንቺን ታረቁና አገባለሁ ብለሽ የለ ምን አስፈራሽ ታዲያ? ታረቁ ታረቁና፣ እኔ ከዛ እንግዲህ ሮዛ ትራን እንደቀጠለች ነው አሁን ደግሞ አብዳለች። ያሳበደቻት ወይም ያስነካቻት ሲሄር ያደረገችባት ሱመያ ናት እየተባለ ነው። ባለፈው የአንገት ሀብል ስትሰጥ ስለታየ ብዙ ሰው በሌላ ነገር ተርጉሞታል ማለት ነው። በነገራችን ላይ ሱመያ ዝህ የሆነ ዘቀጠ ስራ ላይ የምትገኝ አይመስለኝም። እንዲህኒ ማለት ሲጀመርም አትገኝም ለመሰላችሁ አንዳንዴ የሆነ ቀልድም ልክ አለው ጨዋታም ልክ አለው ማለት ነው። የማይሆን ነገር ደግሞ የማይባል ነገር መባል የለበትም የለበትም ማለት ነው። ለምን ይች ጓደኛዋ ዛሬ ላግባሽ ላግባ ብላ ብትል ሰይድን እሱ ነው ደግሞ ለማግባት እየገፋፋ ያላት እንጂ እሷ አይደለችም አንደኛ ማለት ነው። ሲቀጥል ደግሞ ሲቀጥል ይሄ አውቃችሁ ለድራማ ኮሜንት ላይ ስለተባለ በዛ በኮሜንት ላይ ሄዳችሁ ነው እንጂ እንደዛ እያላችሁ ያለችሁት በጭራሽ ሱማያ ይህን ነገር አታደርገውም ያንን ከተጠራጠራችሁ ደግሞ ለምን ሀብሉን አትመልሱትም ወደ ሱማያ ማለት ነው ሀብሉን ለምን አይመለስም ወደ ሱማያ ለምን ለምን የተጠራጠራችሁ ትታላችሁ ሰኢድም አሁን አንዴ ያገባለሁ አንዴ አላገባም እያለ ነው ለሱመያም እንግዲህ ማስፈራሪያ ወይም ማስጠንቀቂያ ነግሯታል ማለት ነው። አሁን እሱ ሮዛን ብትከለከለ ሌላ አገባለሁ ብሏል። ሮዛ ግን ትወደዋለች፣ ያኔ ሌላ እንዳገባ አትፈልግም። በነገራችን ላይ ሌላ እንዳገባ አትፈልግም። እንዳታገባው ደግሞ ዝጋ ሱመያ አለች። ባትገባችኋ የራሷ ጓደኛ የምትለውና እስኪ እናንተ ብትሆኑ ምን ታደርጋላችሁ ማለት ነው። ምክንያቱም ውስብስብ ያለ ነገር ነው። በነገራችን ላይ ሮዛ ከዚህ ነገር ብትወጣ ደስ ይላል። ለምን ብትሉ እዚ ጋር ልጆች አሉ። የሆነ ጊዜ እነሱ ማያም የሆነ ጊዜ ነገሮች ተስተካክለው ነገሩ ተስተካክለው ሁሉም ነገር ሰላም ይወርድ ይሆናል ማለት ነው እና ሁሉም ነገር ወደ ቦታው ይመለሳል ማለት ነው። አሁን ላይ ግን ሮዛ እየሰራች ያለችው አንዴ አስነክቶኛል፣ ቁርአን ይቀራል ጭራሽ እሷ ናት እያሉ ነው ማለት ነው። እማይመስል ነገር ለሚስት አትንገር ይላል የሀገሬ ሰው። ስለዚህ ሰኢድ ወዴት እና እንዴት እንደሄደ አናቅም። ባለፈው ቀለበት አደረገ። እኔ የምለው እንዶ ላገኘቸው ሰዎች ሁሉ እንደ ቀለበት የምታደረግላቸው ማለት ስንት ቀለበት እንኳ ደረከ ማለት ነው። አሁን ከሀጅም ከወዲህ ስንት ዚህ ቀለበት ተደረገ? አሁን ደግሞ ቀጣይ ማን ይሆን ሳስበው ሳስበው ቀጣይ አሁን የሚሆነው እቺ ሰኢድ የምትባለው ከሮዚ ጋር ያለችው ማለት ነው። ከሮዚ ጋር ያለችው ሰኢድ የምትባለው እንዳተው ማለት ነው። የምልከ ምደላንዳ አንዳንዴ ወዴት እና ወዴት እየተሄደ ነው ያለው ማለት ነው። ሰኢድ እኮ እየሄደ ነው ያለው እና ሱመያ በዚህ ነገር ካላቆሙ ወደ ክስ መሄድ የማይቀር ነው ብላለች። እንግዲህ ይህንን ደግሞ ደጋግማችሁ ደጋግማችሁ ሰቡ፣ በምክንያቱም ወንጀል ነው። አንድን ሰው ጭራሽ በአደባባይ እሷ ናት የሆነ ነገር አስነክታት ሀብሉን ስትለብስ የእሷን ትም ስታራለ የእሷን እንደዚህ ታደርጋለች። ይህ የሚባለው ይሄ የኋላ አስተሳሰብ ነው ማለት ነው። ሲቀጥል ደግሞ ማንም ምንም ሰው ቢሆን የራሱን ሰው አሳልፎ አይሰጥም። ስለዚህ ሁሉም ነገር እሱ ያለው ነው ማለት ነው። የሚሆነው እንግዲህ ሱመያ እንግዲህ እንደቀጠለ ነው ማለት ነው፣ ጦርነቱ እንደቀጠለ ነው። ለሰኢድም እንግዲህ ሰኢድ እንግዲህ ወደ ሶስተኛ፣ ወደ ስንት ነው አራተኛ ነው አምስተኛ፣ ሚስቱ እየሄደ ነው። ቀጣይ ደግሞ ማን እንደምትመጣ እንግዲህ በእኛም በጉጉት እንጠብቃለን። ቀጣይ ሚስቱ ማን ትሆን? ቀጣይ ቀለበት የሚደረግላት ማን ናት? ማናት? ከሁለተኛ ሮዚ ደግሞ አስቀሽኛል። እኔ አንተ ጋ ኳ ታኝቼ መታግሬን የምትጎትተኝ ነው የሚመስልኝ። ያዥ አፈሽ ደስ ይላል፣ ግን አወራርሽ ግን... ተይ ምንም ይሁን ጓደኛ ማለት አብረሽ በልተሽ አብረሽ ጠጥታሽ ብዙ ያሳለፍሽው ነገር እንደዚህ ነው እንደዚህ ነው መባሉ ጥሩ አይደለም ብዬ ነው ማስበው። ጥሩ አይመስለኝም እንዴ እኔ ማለት ነው። አምና ውዲ ተመልካቾቼ ውድ ሀገሬ ልጆች ሰሞን ጣፍቻለሁ። እስኪ ላይክ ሸር ሰብስክራይብ አድርጉልኝ ማለት ነው። አላህ ሀገራችንን ሰላም ያደርግልን። አላህ ነገሮችን ሁሉ ያስተካክልልን። ኢንሻአላህ ኸይር። ሁላችንም በየለንበት አላህ ይጠብቀን። በሌላ በአዲስ ቪዲዮ እና በአዲስ ነገር እስከምንገናኝ ድረስ ላይክ ሸር ሰብስክራይብ አድርጎልኝ ማለት ነው። ኮሜንት አስተያየት አስቀምጡልኝ። ባይባይ